እናመሰግናለን። ዛይን ባንዶች ዳግም ተፈራ በኤልኤም ሁለት ተወክሏል። ከወደዳችሁት ያልተገደበ ድምፃችሁን ልትልኩለት ትችላላችሁ። የቴዎድሮስ ታደሰን ያዋጣሻል ወይ ከዛይን ባንድ ጋር በዚህ አይነት መልኩ አቅርቦልናል፣ እናመሰግናለን። ይህ ሙዚቃ 1984 የወጣው አልበም እንደ ጽጌረዳ በመባል የሚታወቀው አልበም ላይ ያለ ሙዚቃ ነው። የአልበሙን አብዛኞቹን ሁሉንም ማለት በሚቻል ደረጃ ደግሞ ተመስገን ተካ ነው ግጥሙን የሰራው። ተመስገን ተካ በ33 ዓመቱ ያጣ ነው። እጅግ ድንቅ የግጥም ደራሲ ነው። እነ ኬኔዲን እነመለሰን የማንሰልቻቸው ዳዊት መለሰን የማንሰልቻቸውን ሙዚቃዎች ያሰማን ነው። አብሶ ደግሞ ከሱራፌላ አበበ ጋር በዜማ በመቀናጀት የሰሯቸው አልበሞች እስካሁንም የማይጠገቡ ስራዎቻቸው ናቸው። እናመሰግናለን። ዳግም መልካም እድል ይሁንልህ። ዳኞች ባካችሁ። እሺ፣ ዳግም እንዴት ነህ? የቴዎድሮስ ታደሰ እንቴ በገላሽ የሚለውን ዜማ ነው ያመጣኸው። ቆንጆ ዜማ ነው የመረጥከው በደንብ ለውድድር መሆን የሚችል ዜማ ነው ያመጣኸው። ብዙዎቹ እዛው እዛው ቢሆኑም የዜማ ቅርጹ ግን ጉሮሮ ላይ በጣም ፈተና ያለው ዜማ ነው ይዘው የመጣኸው። ስለዚህ ለፈተና በደንብ መመጠን የሚችል ነው ማለት ነው። አንተም ከሞላ ጎደል ጥሩ ተጫውተኸዋል። ቅር ያለኝን ነገር ልናገር፣ አንዳንድ ቦታ ቅኝት ጋራ ይሰማ ነበረ፣ ቅኝት ችግር ነበረው። ዛሬ ምንድን ነው ጉልበት ያነሰ በጣም ይመስላል። የተወሰኑ ቦታ እንደውም ጉሮሮህ አንዳንድ ቦታ የተዘጋ ሁሉ ስሜት ተሰምቶኛል፣ እና ምን እንደነበረ ባላቅም ያቀረሙበት ከድምጽ ጋር በተያያዘ ያ እንደዚህ በጣም ቀለሙ ነገር ትንሽ ቀንሶብኛል። እና ይሄን ነገር ምክንያቱን እወቅና ቶሎ ሶልቭ ለማድረግ ሞክር። ይሄ ዜማ እንግዲህ ምን ይፈልጋል? ጥፋቶቹን በደንብ ማለት የዜማ ሐረጋቱን በደንብ ማለት፣ ሪትሙን ፊል ማረግ። ቅኝት እንግዲህ አናወራም። እንደዚህ ፈልጋና ስሜቱን ማጋባት ማለት ነው። ከሞላ ጎደል ብዙ ነገሩ ጥሩ ነው። ሐረጋቱ ላይ ግን አንዳንድ ቦታ ላይ ቁርጥ ሲልና ትንፋሽ ሲያጥር ይሰማ ነበር። ይሄ ነገር ባይደገም፣ ምክንያቱም እስከዛሬ ድረስ በትምህርት አልፈናል። ከዚህ በኋላ ትልቅ የመድረክ ፐርፎርማንስ ነው የምንጠብቀው እና እነዚህን ነገሮች ካስተካከል ቆንጆ ይሆናል። ዳይናሚክስ ቆንጆ ነበረ፣ ልታደርግ የንሞከርከው ነገር የሪትም ስሜትም ይሄ ዜማ እንግዲህ ትንሽ ከሪትሙ ጋር አብሮ ተዋህዶ መስራት ጠንከር ያለ እንትን ይፈልጋል። የሪትም ስሜት ያለው ሰው ሊሆን ይገባል። እና ጥሩ ነው እሱ ላይም የነበረ ነገር። በተረፈ የድምፅህን ጉልበት ያሳነሰው ና እነዚህ ጥፋቶቹን በደንብ እንዳጨርስ ያደረገብ ምክንያቱን አንተ ስለምታውቀው እሱን ካስተካከል ወደፊት ቆንጆ ይሆናል ብዬ አስባለሁ ለተጫወትከው ግን ከሞላ ጎደል በጣም ጥሩ ነው እኔ ጋ ያለ ውጤት ዘጠኝ ሺ ስምንት መቶ ሰማንያ ዳግም እንዴት ነህ ዛሬ ፈራት ትመስላለህ እንኳን አደረሰ እስኪ ፈታ በል በናት ለመሰለህ ትንፋሽን ወደ ውስጥ ይዘህ ኳየር ላይ ቆዩ የሚባለው ነው እዚያ ፈታበል ከቴዎድሮስ ታደሰ በጣም ተወዳጅ ዜማ ነው የመረጥከው ዛሬ። ቀኑ ሲቃረብ ፈራ ያልኩት ለምን መሰለ፣ ገና ስትጀምር ቀስ ያለ ድምፅና በጣም የጮኸ ድምፅ ነ ማለት ነው። የዳይናሚክስ ችግር ነበር ዛሬ እሱ። ማለት ማለት ቮሊዩም ነው። ሲዘፋን ላይ አሁን የሹሜ አንስተዋለች ድምፅ የሆነ ቦታ ይጠፋል። የሆነ በጣም ደግሞ በጣም ይጮሃል። ይሄ ነገር ደግሞ ከምንድን ነው የተፈጠረው? እየሳስብ አሁን ከሆድ ድምፅ የተባለውን ነገር በጣም ማድነቅ እፈልጋለሁ፣ ዘፈንካው ማለት ነው። ግን ረዥም ጊዜ ስላልቆየህበት ማኔጅ ማረጋጋት ጮኸ ዘፈን አታቅማ አየው። ግን ለውጥ አለ አይደለ? በቃ ትክክለኛው ጮሆ መዝፈን በቃ እንደዚህ። አንተ ጋ የነበረው ችግር ይሄ ነው። ከሆድ አዘፋፈን ድምጻዊ ይችላል የሚባለውን አሳየህ ማለት ነው። አለበዛ በነዛ ብዙ ነገሮች እየሸወድክ የመጣህባቸው ማለት ከለር ለማምጣት እየተባለ ውበት የስቱዲዮ የሪኮርዲንግ አይነት አዘፋፈን ነበር ምዘፍ ነው። ላይቭ ላይ ሲሆን ደግሞ ያ ጉልበት ያስፈልግ ነበር እና ይሄንም ማድረግ እፈልጋለሁ። ስለዚህ ብዙ ጊዜ ልምምድ ስላላረክ ስትጮኸው፣ ቀስ ለማለት ስትሞክር ባላንሱን አጣ። ዘፈኑ በጣም ይጮኋል፣ በጣም ጸጥ ይጠፋል። እና በዚህ ውስጥ ደግሞ ብዙ ጊዜ የቅኝት መፍረስ ምናምን ሲሰናገር ነበር ማለት ነው። ሌላው በጣም የገረመኝ ቃና በጣም አሪፍ ነው፣ ደስ ይላል። ቆንጆ ነው እሱ ነገር ቆንጆ ነበረ። ቅላጼዎች አንዳንድ ከርቦችን ለማሻሻል የሞከርካቸው መንገዶች በጣም አሪፍ ነበር። አንተ ደግሞ መሀል ላይም ደግሞ ደስ ይላል፣ እሱ ቦታ ላይ የግልህ ስለሆኑ እነሱ በአንዱ ቀስ ብሎ ደግሞ የምትጫወታቸው ምናምን ነገሮች እሱን ሁሉ በደንብ ተመልክቻለሁ። ደስ ይላል። ግን አንተ በዳይናሚክስ ነው የምትታወቀው፣ በውበት ነው። በጣም ረዥም ጊዜ መጣኸው፣ ስለዚህ እነሱንም ይዘህ ነው የሚጮሆኑ ነገሮችን ባላንስ ለማድረግ ባ ኮምፕረስ አርገኸው ድምፅ በጣም ሳይወጋ ሰው ሳይበጠብጥ ሆኖ ግን ጩኸቱን በለዛ ማቅረብ ነው በቃ የሚጎለው ነገር እንጂ በጣም ለእኔ አንድ እንደ አንድ እድገት ነው። ችግርና ችግሮች ቢኖሩት ግን በቃ ጮኸን መዝፈንህንና አቅምን ማሳየትህ በጣም ደስ ብሎኛል። እኔም ዘጠኝ ሺህ ስምንት መቶ ሰማንያ ነው የሰጠሁ። ዳግም እንዴት ነህ? ምንድነው? እዚህ ምስኪን ምናምን መስሎ ቆፍጠን ብለህ ደህና ነኝ ምናምን። ቆንጆ ምርጫ ነው፣ ቆንጆ አቀራረብ ነው። እኔ በጣም ማደንቅልህ ነገር ሁልጊዜ በጣም አንተ ላይ ከሳምንት ሳምንት የማየው ነገር ምን መሰለህ፣ የሚሰጡህን አስተያየቶች እየወሰቅ ራስህን ለመለወጥ የአዚያዚያን መንገድህን ለመለወጥ የምታደርገውን ጥረት በጣም ማድነቅ፣ በጣም ማክበር ፈልጋለኝ። የእውነቴን ነው የምልህ። ምክንያቱም ለውጦችህ በሙሉ የሚታዩ እየሆኑ ስለመጡ ማለት ነው። በደንብ ግልጽ ነው የሚታየው ና የአዚያዚ ምስታይልህ በደንብ ተቀይረዋል ና ይሄ በጣም ትልቅ ትልቅ ነገር ነው። ትልቅ ኳሊቲ ነው። ሁሌም ውድድር ላይ ብቻ ሳይሆን በሙዚቃ ህይወት ውስጥ እንደዚህ ነው የሆንክ መኖር ያለብህ ማለት ነው። ከዛ የአሁኑ ፐርፎርማንስ ላይ ደግሞ በጣም ገዝቶኝ የነበረው ና በጣም ወድጃ የነበረው ነገር ከባንዱ ጋር አንድ ቦታ የራሳቸውን መንገድ አድርጋቸዋል አለን ሙዚቃው ላይ የሌለ ነገር እና ዊች እዝ በጣም ቆንጆ ነበር፣ እዚህ ላይ ማለት ነው። እና በጣም ሶፍት ነው፣ በጣም ናይስ ነው። ሶ እንደዚህ አይነት ሪአሬንጅመንት ውስጥ እራሱ መግባት በጣም እንደ ቫሊዩ አድ የሚታሰብ ነገር ነው ማለት ነው። ምክንያቱም ዞሮ ዞሮ እዛ ላይ የሌለ ነገር ስለሆነ በጣም ሶፍት አድርጋችኋል። ጥሩ መንገድ ነው እሱ። ከባንዱ ጋር ያለህን ወደ ትውልድ ጊዜ ዳይናሚክ ስታስብ ከባንዱ ጋር ተነጋገሩ እንደዚህ የምንለው ነገር የተገለጸበት ነው እሱ። በጣም ቆንጆ ነበር እሱ ወድጀዋለሁ። ትንሽ ብዙ ሀሳቦች ስለተነሱ እኔ ጋር ያለ ቅሬታዎች የምነግርህ ከቅኝት ጋር በተያያዘ እንግዲህ፣ በዛሬው ዕለት ቆመን አናወራም፣ ስለ ቅኝት ነው እኛ አንፈልግም ማውራት። በግድ የምታዞሩን እናንተ ናችሁ። አልፎ አልፎ በደንብ የሚሰሙ ቦታዎች ነበሩ። ከዛ ገና ስትጀምር ደግሞ ጭራሽ ብለ ስትገባ ትንሽ ጓገጭ ነበረች፣ እርግጠኛ ሳትሆን አይነት የገባህ የሚመስል ስሜት እና ኢንትሮ ሁለት ዙር ነው የሚሄደው፣ ለማሰቢያም ለመረጋጊያም በደንብ ጊዜ ነበረ እና ለምን እሷ ጋር ምናምን እያልኩኝ እየተሰማኝ ነበረ። ከዛ አንዳንድ ታችኛው የዜማ ክፍሎች ወይም ሎ የምንላቸው ጋራ ድምጽህ ትንሽ እዋጥ ነበረ። በጣም ወረድ ነገር ሲልብህ የማይሰሙ ቃላቶች ነበሩ፣ እንደሱም ባይሆን ጥሩ ነበር። ምንድን ነው መሰለህ ዳግም ማሰብ ያለብህ በጣም ብዙ ነገር አሻሽላል። የእውነት የእውነት ለመናገር ግን ስታሻሽል፣ አንዱን እያሻሻል አንዱን እየጣልክ ሳይሆን በነበረው ላይ እየጨመርክ እየጨመርክ ነው መሄድ ያለብህ እና የነበሩትን ኳሊቲዎች አትተዋቸው። አሁን ዛሬ የሆነ ነገር አዲስ ነገር አዳብረህ ስትመጣ የበፊቱን ኳሊቲ ደግሞ ትተህ የሆነውን ጥለህ ምናምን አይደለም አይደል? ሁሌ በነበረው ላይ ቢውላፕ የማድረግ ብገር ሲኖር ነው ሞር ወደ አውትስታንዲንግ ወደ ሆነው ፐርፎርማንስ የምንሄደው። እና እሱን አስብበት። ከዛ ውጪ ቴክኒካል ነገር ላይ ብቻ ፎከስ ሳይሆን ስለ ውበት ማሰብ። ይሄ ሁሉ ወሬ ይሄ ሁሉ ሀሳብ መጨረሻ ላይ ምንድን ነው ውበት ያለው አዝያዝያም እንዲመጣ አደለም። በቃ ስለ እሱ ማሰብ ነው የሚያስፈልገው። ከዛ ውጪ በጣም ግሩም ነው። ብዙ ቅር የሚያሰኝ ነገር የለም። እኔም ጋ ያለ ነጥብ 9 8 ነው።